ሁለት በአንድ መንገድ የመጡ የአንድ እናት ልጆች፣ የታላቋ ንግስት የንግስት ማችሌ የልጅ ልጆች፣ ሁለት እህትማማቾች፣ ሁለት ተቀናቃኝ ባለጋሮች፣ ሁለት ደመ ሞቃት ርኅራኄ አልባ ገዳዮች፣ ሁለት የቤንጋል ነብሮች በእናታቸው ዙፋን ላይ ለመስፈር ተፋጠዋል። ከእነሱ በፊት እንዳለፉ ንጉሳውያን ሁሉ እነሱም ለመንበሩ ይፋለማሉ፣ ለመንበሩ ይወድቃሉ፣ ይዋደቃሉ። አንዳቸው ብቻም ንግስና ዘውዱን ይደፋሉ። ከህንድ ግዛቶች ሁሉ በስፋት ግንባር ቀደም በሆነው በራጅስታን ግዛት ውስጥ ራንተንቦር የተሰኘ ብሔራዊ ፓርክ አለ። በዚያ የጊዜው ሹም ንግሥት ክሪሽና የሐይቁ ግዛት በመባል የሚታወቀውን ረግረጋማ ምድርን ትገዛለች። ንግሥት ክሪሽና የስድስት ሳምንት ዕድሜ ያላቸው አራት ደቦሎቿን አስከትላ ሰላማዊ ወዳለችው ስፍራ እየተጓዘች ነው። ከደሟ የተቀዱ ከአጥንቷ የተፈለጡ ከነፃ ነፍሷ ላይ ነፃነቷን ነጥቀው ነፍስ የዘሩት አራት ደቦሎቿ ፍር ፍርሃት ሰቀቀን፣ ወነ ብዝተውታል። ያስፈራል፣ ማጣቴና ታንጀትን ሊቁርጥ ሰይፉን ከሰገባው ይመዛል። ያስፈራል፣ የሞት ማዕበል ከዚህም ከዚያም ለጥፋት ይነሳል። ደቦሎቹ ሁለቱ ወንድ ሁለቱ ሴት ናቸው። ገና ጉዞ ከመጀመሩ ጥቃቅን እግሮቻቸው እንደመታከት አሉ። ዛሬ ግን ከመሬት ጋር በቅጡ ያልተዋሃዱት እግሮቻቸው ፈተና አጭር አይሆንም። በቅድመ ታሪክ አውሬዎች የተሞላው ሐይቅ ሊያቋርጡት ግድ ሲሆን ከፊት ለፊታቸው ተገደገደ። ሐይቁ በመቶዎች በሚቆጠሩ የመገር አዞዎች የተሞላ ነው። ምንም ነገር በማይምሩ የእናት ክሪሽና መዳረሻ የራጅባግ ሐይቅ ላይ ከተበተኑ ደሴቶች መካከል አንዱ በሆነው የራጅባግ ሩይንስ ጥንታዊ መቅደስ በቆመበት ደስ ሴት ላይ ነው። ክርሽና ከልጆቿ መካከል ደከም ያለችውን አሮሄድ የተሰኘች ደቦሏን በአፏ ዝላ ሶስቱን ደግሞ ከኋላው አስከትላ ሐይቁን ትተረትረው ጀመር። ሶስቱ ደቦሎች ብቅ ጥልቅ እያሉ፣ አሮሄድ ደግሞ በማይጎረብጠው የእናቷ መንጋጋ ውስጥ ሆነው ሐይቁን ማቋረጣቸውን ቀጠሉ። ከርቀት እናትና ልጅን ያስተዋሉ አዞዎች ጠልቀው ሐይቁን እየሰረጎዱ ተፈተለኩ። ክሪሽና ከልጆቿ ጋር የብሱን ረገጠች። ታዲያ ልጆቿ በሙሉ በሰላም ማቋረጣቸውን ለማየት ብትዙር አንዱን ታጠዋለች። መንፈሷ ታወከ፣ አንጀቷን ቆረጠው፣ የመለየት እሳት ነፍሷን አነደደው። ቢጨንቃት ወደ ውሃው ተመልሳ እየተንቦራጨቀች የጠፋውን ልጇን ፍለጋ ከወዲህ ወዲህ ያቃተተች፣ ተጣራች ተጣራች ተጣራች። ልጇ ግን ተመልሶ አይመጣም። ለዘላለም ሄዷል። ማጣት ሀዘና ግሎ ልቧን ተኮሰው ሀዘና ዝለ ወደ ቀሩት ልጆቿ ተመለሰች። ክሪሽና ግዳይ ጥላ ከበላች አራት ቀን ሆኗታል። ካልበላች ልጆቿን የምታጠባቸው ነገር አይኖርም። ክሪሽና ሶስት ደቦሎቿን ሸሽጋ ለአደን ተነሳች። ቤተሰብ ውስጥ የቀረው ብቸኛ ወንድ ቦላ ይሰኛል። ሁለቱ እህቶቹ ደግሞ አሮሂድና ላይትኒንግ ይባላሉ። ደቦሎቹ ለመጪዎቹ 18 ወራት ሙሉ ለሙሉ የእናታቸው ተመጽዋቾች ሆኖ ይቆያሉ። የክርሽና ግዛት በግዳይ የበለጸገ ረድኤቱ የበዛ ምድር ቢሆንም አደን ግን ሁሌም ፈታኝ መሆኑ አይቀርም። አጋዘኖችን በደፈጣ ካልሆነ እንዲሁ አሳዶ መያዝ አይታሰብም። በዛ ላይ አቃጣሪው ብዙ ነው። በታዳኝነት ከአጋዘን ጋር አንድ የሆኑት ጦጣዎች ከዛፍ ላይ ሆኖ በመጮህ የነብሮችን ሴራ ለመታከት ይበጣጥሳሉ። ክርሽና አጋዘኖቹም ሆኑ ወሬ ነጋሪዎቻቸው ካልጠረጠሩት ስፍራ አድፍጣ ወደ አጋዘኑ መንጋ እየተሳበች ነው። ተተኮሰች። ማአት፣ ተገለጠ። አጋዘኑ ሮጠ። አእዋፋቱ ወደ ሰማይ ተነሱ። አዞ ወደ ሐይቁ ገባ። ጦጣው አረገደ። ክርሽና አሳካችው። ግልገል አጋዘን እየጎተተች ወደ ልጆቿ ተመለሰች። ክርሽና በላች። የጡቶቿ በረከት ተከፈተ። ደቦሎቹ በሽሚያ መጠመጡ። አድጎ ወደ ግዛት ጦርነት የሚለወጠው የህውየና ጡት ላይ የሚጀመረው የወተት ተጋድሎ ነው። እኔ ሳልጠባ አጠቢም። እሺ አብረን እንጥባ። የለም፣ ማንቺ ጭራሽ አጠቢም። በሁለቱ እህት ማማቾች በላይትኒንግ እና በአሮሄድ መካከል የኔ በልጥ የኔ በልጥ ፉክክሩ ከወዲሁ ተጀምሯል። ከአንድ ሺ አምስት መቶ ዓመታት በፊት ወራሪ ጠላትን ለመመከት የተገነባው ግንብ ላይ ሦስቱ ደቦሎች ተቀምጠው እናታቸው ግዳይ ጥላ ስትመለስ ከርቀት ተመለከቱ። ክሪሽና ግዙፍ አጋዘን ጎትታ አምጥታ ግንቡ ስር በማጋደም ስጋ መንጨት ጀመረች። አሁን ደቦሎቹ ሶስት ወር የሆናቸውና ስጋ መንጨት የጀመሩ ቢሆንም ከወጡበት ካብ ላይ ወርደው ማዕዱን ለመቀላቀል ግን መውደቅን ፈሩ። ክርሽና ልጆቿን ማውረድ ስትችል አለወርዳችሁም፣ ውረዱ ስትል ፈተነቻቸው። ፍርሃትን መጋፈጥ የህይወታቸው የመጀመሪያ ፈተና ሆነ። ምን ጊዜም እናት ከልጆቿ ልብ ውስጥ አላስፈላጊ ምቾት መቀማጠሎችን እየነቀለች ወደፊት ከመከራ ፊት በጽናት የሚያቆማቸውን የፈተና ችካሎችን እየቸከለች ልታጠነክራቸው ትሞክራለች። ከብዙ መፍራትና መትባት በኋላ በቦላ ፈርቀዳጅነት ደቦሎቹ እየዘለሉ ወረዱ። ክሪሽና ዳሩን እሷ ብቻ የምታውቀውን የግዛቷን ወሰን ሰለለች። ላይ ታቹን፣ ግራ ቀኙን ፈተሸች። ድንበር አልፎ የልጆቿን ህልውና አደጋ ላይ የሚጥል ወራሪ ስለ መግባቱ የሚጠቁም ፍንጭ የለም። ዳር ድንበሩ ሰላም ነው። ግና አንድ በሷ አቅም ሊመከት የማይችል ወራሪ አለ፣ ዝናብ። አየሩ ላይ ደመና ሲከማችና ሙቀቱ እጅግ ሲወብቅ የሰማይ ደጃፎች ሊከፈቱ እንደቀረቡ ክሪሽና ታውቃለች። በዚህ ወቅት የክሪሽና መናገሻ ደሴት ከነጥንታዊ መቅደሶቹ በውሃ ውስጥ ይቀበራል። ጊዜው ደርሷልና ደሴቱ ሳይጨነግፍ ክሪሽና ልጆቿን ይዛ ለሽሽት ተነሳች። ዝናብ ወረደ፣ ምድሪቱን ቀበራት። ክሪሽናና ልጆቿ ከፍ ወደ አለ ስፍራ ወጥተው ከጥፋቱ ውሃ ድግስ አመለጡ። ውሃው በፀሐይ እየተደበደበ ሲሰርግና እየተነነ ሲያድርግ፣ ክሪሽና ለአደን ተነሳች። አናት ተሸረሸሩ። የክርሽና ደቦሎች ከመሬት ከፋሉ። አብሯቸው የሚወለደው ጸባይ በውጭ ዓለም ልምድ እየተጠረበ እውነተኛ ማንነታቸውን መቅረጽ ጀመረ። ከሦስቱም ጠንካሯ ላይትኒንግ ትኒንግ በአቅም ደከሚያለች እህቷ አሮሂድን መጨቆን የዕለት ተዕለት ስሯ ሆነ። እናት ክሪሽና ለአደ ንግሯ እንድወጣ በጨዋታ መልክ የሚጀመረው የእህትማ ማቾቿ የበላይነት ፉክክር ወደ ጦፈ ፍልሚያ ይለወጣል። በትግል በጥፊ በጡጫ እስኪ በቃቸው ይናረታሉ። ፍልሚያው ሁልጊዜም የሚጠናቀቀው በጠንካሯ ላይትኒንግ አሸናፊነት ነው። እናታቸው ዘንድ የተወደደው ወንድማቸው ቦላንም እናት ዞር ስትል በቅናት መንፈስ ሊወግሩት ይነሳሉ። ሆኖም እርስ በርስ እንደሚጨካከኑት እርሱን ለመጉዳት ብዙ ርቀት ሲሄዱ አይታዩም። ብቸኛው ወንድማቸው ስለሆነም ይሆናል። ቦላ ከወንድም እህት ንትርክ በላይ የሆነ የሞት ሽረት ትግል፣ የሞት ሽረት ፍልሚያ ወደፊት ይጠብቀዋል። ያ ፍልሚያ ከገዛ አባቱ ጋር ሊሆንም ይችላል። ለጊዜው የቦላንም ሆነ የእህቶቹን የእህቶቹንም ሆነ እናታቸውን እንደህንነት አደጋ ላይ ከሚጥል የሌሎች ወንድ ነብሮች ጥቃት የሚጠብቃቸው አባወራው ስታር ነው። በዛሬው ዕለት ክሪሽና የአስር ወራት ዕድሜ ያላቸውን ልጆቿን እንጀራ ከመከራ የሚለውን የፍጥረት ዓለሙን ሕግ በተግባር ልታሳያቸው ለመጀመሪያ ጊዜ አደን ይዛቸው ልትወጣ ነው። ክሪሽና ለአደን ማሰልጠኛ የመረጠችው ግንባር ዛፎች በተንተን ብለው የቆሙበትን እንደ ልብ የሚያስጋልበውን የደኑን ክፍል ነው። በገለጥላጣው ደን ውስጥ በርከት ያለ ቁጥር ያለው የአጋዘን መንጋ ተከማችቶ ይታያል። የአደን መጀመሪያ ማድፈጥ ነው። እናትና ልጆች መሬት ይዘው ኢላማቸው ላይ አድብተዋል። ነብሮቹን ያስተዋለ አንድ አፈቀላጤ ነግረናል፣ ጠላት እዚህ ነው ብለናል ሲል አራዊቱን አነቃ። ዘረ አጋዘን ተንቀሳቀሰ፣ ከወዲ ወዲያ ተተራመሰ። ነብሮቹ በያቅጣጫው ገቡ። ክሪሽና ከተበጣጠሰው የአጋዘን መንጋ ላይ ተበጠሳ የወጣች አንዲት አጋዘንና ግልገሏ ላይ ጦሯን አዘመተች። እናት አጋዘንና ግልገሏ ለነብሮቹ ሆዱ አሉ። የክሪሽና ልጆች የመጀመሪያ ቀን የአደን ውሎ ሂደቱም ውጤቱም አጥጋቢ ሆኖ አለፈ። ነብሮቹ ሆዳቸው ሲሞላ ትግል መግጠም አሰኛቸው። ሀሳብ የሌለባቸው ልጆች ሀሳብ የተጫናት እናታቸው ላይ እየዘለ ለሊወጡ ጀመር መላ ከሚያሳጣ ጥጋብ መቼም የሚያኮራም ትረሃብ ሳይሻል አይቀርም። ከእለት ወደ ዕለት እህትማማቾቹ የሚሰናዘሩት ዱላ እየከረረ መጣ። ላይትኒንግ እህቷ አሮ ሂድን ለምን አይቻታለች ጋም ሲጠባም የሚወረወሬ ላይትኒንግ መዳፍ የአሮሄድን በራስ መተማመን በዝብዞ ጨረሰው። እናት ክሪሽና የህትማማቾቹን ጸብ ከመገላገል አልፋ እብሪተኛዋን ላይትኒንግ ለመገሰጽ በተደጋጋሚ ሞከራለች። ላይትኒንግ የምትገሰጽ አልሆነችም። ትናንት ዛሬን እያቆሰለ ዛሬ ነገን እየገደለ ቀን መሄዱን ቀጠለ። የክርሽና ልጆች አንድ አመት ደፈኑ። ሙሉ ነብር የሚያደርጋቸውን እድሜ ቀረቡ። ላይትኒንግ እህቷ ሮሄድ ላይ ገነነች፣ መግነኑንም አበዛችው። ላይትኒንግን በእህቷ ላይ ያስነሳት የእህቷ ከእርሷ በበለጠ ለእናቷ ቅርብ መሆን ነው ተብሎ ይታመናል። ላይትኒንግ ይህን ቀረቤታ ሰብራ የእናቷ ባለሟል እስክትሆን ድረስ ፈጽሞ ረፍት አይኖራትም። አሮሄድ ከእህቷ የቅናት ውርጅብኝ የምትጠለለው ከእናቷ ጥላ ስር በመሆን ነው። በቅርቡ ሄ ልባቸውን የሚረግጠው የልወደድ ስሜት እግሩ ይሰበራል። ዓይናቸው ቅርቡ የእናታቸውን ፍቅር አሻግሮ ሩቁ የእናታቸው ስልጣን ላይ ያማትራል። አሮሄድ የእህቷን ትርክ ቢሰለቻት ለአደን ልምምድ በአረንጓዴ ሸማ ላይ የገረጣ መጎናጸፊያ ወደ ደረበው መስክ አቀናች። መስኩ ሳር በሚግጡ ባለ ነጠብጣብ አጋዘኖች እንዲሁም በህብረ ቀለማት በተዋቡ ፒኮኮች ደምቋል። አሮሄድ ከዘርፋፎ የሳር ክምር ጀርባ ተሸሽጋ አጋዘኖቹ ሊያድፍጣለች ወደ መንጋው ለመፈናጠር ቅጽበቶች ነው የቀሯት። አንድ ሁለት። ምን ያደርጋል፣ ምቀኛ እህቷ ላይትኒንግ ከኋላ ፈርጠም ብላ በመቆም ሆነ ብላ አጋዘኖች ጆሮዎቹን አስደንግጣ በታተነችባት። የአሮሂድ ያደን ውጥን በእህቷ ሴራ ከሸፈ። አሮሂድ በገነች እህቷን በድፍረት ገጠመቻት። ተያያዙ። የጠንካራዋ ላይ ተኒንግዱላ አየለ እናት ክሪሽና ከየት መጣች ሳትባል ተከስታ ጣልቃ በመግባት አስከፊውን ፍልሚያ ባጭሩ ቀጨችው። ክሪሽና ደካማ ልጇን ከጠንካራ ልጇ ከመታደግ በዘለለ ደካማዋን የጠንካራዋ ተገዳዳሪ ኃይል ለማድረግ የቻለችውን እየጣረች ነው። ይህን የታዳጊነት ዘመን ተሻግረው በየፈርጃቸው እስኪገነጣጠሉ ድረስ ለእናት ልጇን ከልጇ ማዳን ተቀዳሚ ሰሯ ሆኖ ይቆያል። ክሪሽና ላይትኒንግን ትኒን ግን አደብ ያሲዛል ብላ ያሰበችውን ቅጣት ሁሉ ቀጣታለች። በቁጣ ከተሞሉ ሁሉ ማጉረምረሞች እስከ እናታዊ ጥፊዎች ድረስ። ይህ ሁሉ አልሰራ ቢል ፊት መንሳቱን ሞከረች። በራሷ ላይ ያላት እምነት ከቀን ወደ ቀን እያደገ ሲመጣ የሚሰማት ላይትኒንግ በሕይወቷ ለመጀመሪያ ጊዜ ለአደም ብቻዋን ወጣች። ለአደን የወደደችው ስፍራ ከዚህ ቀደም እናታቸው ለህብረ አደን ይዛቸው የወጣችበትን ስፍራ ነው። ልምድ የሚጎድላት ላይትኒንግ አጋዘኖቹን ተወዛግባ ወዛገበቻቸው። ነብሯ ለግዛት ክትትል ትውጣ እነሱን ለማደን ከግራ በቀር አልገባ ቢላቸው በየአቅጣጫው ተበታተኑ። ይህ ያለ አደን እቅድ ለገባቸው ላይትኒንግ መልካም አጋጣሚን ከሰተ። ዙሪያውን ከፈሰሱት አጋዘኖች አንዷን ተወርውራ ደፈቀቻት። አሮሄደ እህቷ የፈሰሰችው ደም ጠረን ሲጎተት ከቦታው አመጣት። ላይትኒንግ እንደ ቸረ እናታቸው መች ማጋራት አታውቅና፣ ያውን በፍቅር ለምታወግዛ እህቷ ብቻዋን የጣለችው ግዳይ የልቤ ልብ ሰጥቶ አየር ላይ የሰፈፈ ጥጋቧን ከደመና በላይ ቢነጥቀው ላይትኒንግ በእናቷ ግዛት ላይ ስለ መንገስ ሁሉ አሰበች። ጠረኗን በየማዕዘናቱ ላይ በመተው በእናቷ ግዛት ውስጥ የራስዋን ክልል አበጀች። እናት ክሪሽና ልጆቿን ጠላራቅ ቆዳ ለስፍራ ከሄደች ቀናት ተቆጥረዋል። ድሮውን የእናታቸውን መምጣት በህብረት ይጠባበቁ የነበሩት ልጆች አሁን የአንድነት ውሉ ጠፍቷቸው ተነጣጥለዋል። ቡጢ ለመሰናዘር ብቻ የሚቀራረቡት ሁለቱ እህትማማቾች እንደ ምዕራብና ምስራቅ ተራርቀዋል። የእናቱ እውነተኛ አፍቃሪ ቦላ ብቻ እናቱን የወሰደበት መንገድ ላይ አይኑን ተክሎ መምጣቷን በጉጉት ይጠባበቃል። ሆዱን በምግብ ልቡን በሐሴት የምትሞላለት እናቱ ናፍቀዋለች። ክሪሽና መጣች። እናት መመለሷን በግሳቷ ብታውጅም ከቦላ በቀር ጥሪዋን የመለሰ ግን አልነበርም። ቦላ የእናቱን ድምፅ ሲሰማ ነዘረው ሄደ፣ ሊጠይቃት ሰላምታ ሊሰጣት። እናት አንድ ልጇን ይዛ የጠፉ ልጆቿን ልትፈልግ ወጣች። ክርሽናና ቦላ ህትማማቾቹን ፍለጋ በዱር ውስጥ ማሰኑ። ዓለም በቃኝ ብለው በሂንዱ ቤተ መቅደሶች ውስጥ ገብተው መንነውም ከሆነ ተፈለጉ የሉም። ከብዙ ፍለጋ በኋላ ላይትኒንግን ከሐይቁ ዳር አገኟት። ሦስት ሆነው ደግሞ ቀሪዋን ፍለጋ ተንቀሳቀሱ። ረሃብ የጠና ባታሩ ሂድ የዱር አሳማ ለማደን በመስኩ ላይ ስትጥ ደፈደፍ ተገኘች። የተሸረሸረው ቤተሰባዊ ህብረት ተመልሶ እንደ መደልደል አለ። እናት ክሪሽና በጠፋችባቸው ቀናቶች ገድላ ወደ ሸሸገችው አጋዘን የተራቡ ልጆቿን አንቀሳቀሰች። ግዳዩን የደበቀችበት ስፍራ ሲደርሱ ግን ግዳዩን በስታር መንጋጋ ውስጥ ይመለከቱታል። ክሪሽና ወንድ ነብሮችን መግጠም የሚያስከፍለውን ዋጋ ታውቃለች። ስለዚህ ግዳዩን ከመጠየቅ ታቀበች። ወኔውን ከወዴት እንዳገኘው የማይታወቀው ልጅ ቦላ ግን ወደ አባቱ በዝግታ ተጠግቶ ግዳዩን ነጥቆ ለማምለጥ ሙከራ አደረገ። አባት ልጅን በቀላሉ ገፍትሮ ገለል አደረገው። ዛሬ ስጋ መስረቅ፣ ነገ ሥልጣን ማለም፣ ዙፋን መንጠቅ። ያ ቀን በመንገድ ላይ ነው። ያን ቀን ማጥቆር ደግሞ የአባት አባታዊ ኃላፊነት ነው። ቀናት በነጎዱ ቁጥር ቤተሰብ ውስጥ የነበረው የኃይል ሚዛን ወዳልተጠበቀው እያጋደለ መጣ። እድሜ ዘመኗን በላይ ትኒንግ ስትጨቆን የኖረችው አሩሄድ አሁን ጨቋኝ ሆነ አረፈችው። በአቅመ ቢስነት የምትታወቀው አሩሄድ ምትሃታዊ ኃይል የተገለጠላት መሰለ። በውስጧ ታምቆ የነበረ ኃይሏን በመዳፎቿ ጨብጣ በግራም በቀኝም በኩል እየወረወረች እህቷን ታዝረከርካት ጀመር። ለሁሉም ጊዜ ያለው፣ የጨቋኞች ጭቆና የሚዘልቀው ተጨቋኞች ኃይላቸውን አውቀው እስኪነሱ ድረስ ብቻ መሆኑን አወቅን። በድንገት ሀያል የሆነችው አሮሂድ የተስስሩን ዘለበት በይፋ በጥሳ ራሷን ለመቻል ወጣች። ነብሮች ከእናቶቻቸው የሚነጠሉት ሁለት ዓመት ገደማ ሲሆናቸው ነው። ታዲያ ገና የአስራ አምስት ወር ታዳጊዋ አሮሂድ ለራሷ ለመሆን በቅታ ይሁን እናት ክሪሽና በቃሽን ብላ ያፈነገጠችውን አሮሂድንም ሆነ ከእሷ ጋር ያሉትን ላይትኒንግና ቦላን አልተዎቻቸውም። ለመተው የሚያበቃ ዕድሜ ላይ እንዳልደረሱ በሚገባ ታውቃለች። ስራቸው ልቧ ውስጥ ስር ሰዱ፣ ጭንቀቷን እየበሉ ተስፋዋን እየጠጡ ወዲና ወዲያ ተበታትነው የበቀሉ ልጆቿን ተራ በተራ እየሄደች ትጠይቃቸዋለች። ስትሄድም ፈጽሞ ባዶ እጇን አልነበረም። እሷ ዘንድ ላሉት ልጆች ግዳይ ጥላ አስቀምጣ ደግሞ ደኮ በለለችው አሮ ሄድ ሌላ ግዳይ ይዛ ትሄዳለች። ያሳዝናል፣ በእርግጥ ያሳዝናል። የሰው ልጅ እንዲያው በደፈነው አይ እናት ብሎ ለልጆቻቸው ጥቃቅን መስዋዕትነቶችን ለመክፈል ንፉግ የሆኑ ወላጆች ላይ ጭምር የእናትነትን ማዕረግ ይጭናል። ልክ ይሄ በዘመናት የመስዋዕትነት እሳት ተፈተነው ነጥረው ለሚወጡት ብቻ የሚሰጠው የእናትነት ማዕረግ ገለባ ወላጆች ላይ ቢጫን አቃጥሎ አመድ የማያደርጋቸው ይመስል ክሪሽና ላይ ትኒንግና ቦላን ጥላ ወደ አሮ ሄድ ስትሄድ በህብረት እንዲበሉ የታደነላቸውን ግዳይ ላይ ትኒንግ ከወንድሟ ላይ በጉልበት ድርሻውን ትወስድበታለች። ቦላ እህቶቹ አፋጥኖ የጨለጡትን የመለየት ጽዋ ለመጋት ዝግጁ አልነበርም። እናቱ ታስፈልገዋለች፣ እናቱም ትፈልገዋለች። እርስ በርስ ሲዋጉ የኖሩ እህትማማቾች በመጨረሻም በእናታቸው ላይ ተነሱ። ያላትን ሁሉ ያለ ስስት ሰጥታ እዚህ ባደረሰች በገዛ ልጆቿ ክህደት እናት ተገረፈች። ፍላጎታቸው እናታቸውን አስወግደው በግዛቷ ላይ መንገስ ነው። ክርሽና ይህንን ጥጋብ አልወደደችውም። ተመልሰው እስኪያፈነግጡ ድረስ ወደ መስመር በኃይል ከተተቻቸው። ከዕለታት በአንዱ ቀን በአንዱ ማለዳ አመፀኛዋ አሮሂድ እናቷን ከገዛ ግዛቷ ላይ ለመፈንገል ፍልሚያ ገጠመቻት። ፍልሚው ተፋፋመ። ክሪሽና ባዘላፏ እየነከሰች ባቀፈ ክንዷ እየደቆሰች የስክነትን ጥልቅ ልታሳያት ወደ ተግሳጽ መቀመቅ ይዛት ወረደች። አሮሂድ ክፉኛ ቆሰለች። እናት ልጅ እንድል ነስታ የግዛቱ ብቸኛ ንግሥት መሆኗን አወጀች። ክሪሽና ከልጇ በላይ ግዛቷን ወዳ አልነበረም። ግን ልጇ የጠየቀቻትን ትሰጣት ዘንድ ግድ ሆነባት። ክሪሽና ፍቅሩ ወደማይቀዘቅዘው ቦላ ሄደች። ከሱ ጋር መልካም ጊዜን አሳለፈች። ደግሞ ተነስታ ወደ ላይትኒንግ ሄደች። እናትና ልጅ የሆነውን ሁሉ ረስተው ሲጨዋወቱ ቆዩ። ከዛም አንድ አስገራሚ ነገር ተፈጠረ። እናት ለመሆን የደረሰችው ላይትኒንግ ወደ እናቷ ጡት ተጠግታ ስትጠባ ታየች። ምዕራፎች እየተጠቀለሉ ይመስላል። በመጨረሻም ክሪሽና ከቀናት በፊት በብርቱ ወደ ፈተነቻት ልጇ ተነስታ ሄደች። አሮሄድ አሁንም ቁስሏን ትልሳለች። እርቅ ወረደ። እናትና ልጅ ከምንጊዜውም በላይ ደስተኛ ሆነው ቆዩ። አሮሄድም እንደ እህቷ ከእናቷ ገጸ በረከት ቀመሰች። የመጨረሻው ጡት። እናት ለልጇ ከወተቷ ውጭ ከውስጧ የሆነ ሌላ ምን ነገር ልትሰጥ ይቻላታል? ስንብት ነው። እናት ሶስቱንም ልጆቿን ተራ በተራ መጠየቋና አብራቸው ጊዜን ማሳለፏ ለዚህ ነበር። ክርሽና ሩሂድን ተሰናብታ የሐይቁን ግዛት ለቃ ወጣች። ሩጫዋን ጨርሳለች። ለራሷ መኖር ያቆመችው ልጆቿ ሲጸነሱ ነበር። ከውልደት አንስቶ መኖርን አስተምራቸዋለች። አሁን መኖርን ይኑሩት። ደህና ሁኑ ልጆቼ። ከክርሽና መሄድ በኋላ አሩ ሄደ። እህቷ ላይትኒንግን ድል መታ። በእናቷ ግዛት ላይ ነገሰች። ላይትኒንግ በአያቷ በማችሊ የቀድሞ ግዛት ላይ ተሾመች። በኋላም የራሱን ግዛት ሊመሰርት ወንዝ ተሻገረ። ክሪሽና ለልጆቿ ደስታ ደስታዋን ጥላ ሄደች። ድንቅ እናት። የክሪሽናን እናትነት ልኩን ለመግለጽ ሐሳቤን ወዴትን ባደርሰው ከወዴትም ማምጠቼ ወዴትን በልከው ፊደላቶቼን ቢጥሩ ቢያጣጥሩ እንዲህ ናት ለማለት ሳይችሉ ቃላቶቼ እየደከሙ ከመንገድ ላይ ቀሩ።